ይሄን ካየህባት ብታፈቅራትም ተዋት። የሚወዱትን የሚያፈቅሩትን መተው ቀላል ነገር እንዳልሆነ በደንብ አውቃለሁ። ግን ደግሞ አብራ ሆና ያለው ህመም ተለይታ ከሚኖረው ህመም ይበልጣል። የዚህን ጊዜ ለመወሰን አታመንታ። አሁን መተው ግድ ነው። ዛሬ ከኔ ከእህት ጋር እስከ መጨረሻው ድረስ ከቆየ የምትወዳት የምታፈቅራት ሴት ምን ምን ነገሮችን ካየህባት ልትተዋት እንደሚገባ በደንብ አድርጌ እነግርሃለሁ። ከአንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችን ቆዩ። ሰላም እንዴት ናችሁልኝ? እኔ በጣም ደህና ነኝ። ምንድን ነው ናፊ ደግሞ ዛሬ ይዘሽልን የመጣሽው እንዴት ነው? የማፈቅራትን የምወዳትን ሴት ተዋት ምናምን የምትይው ቀለል አድርገሽ የምትሉ ትኖራላችሁ። እውነት ለመናገር ቀላል ነገር አይደለም የምነግራችሁ ዛሬ። አንዳንድ ጊዜ የማያዛልቅ የማያዋጣ የሚባል ነገር አለ። ስሜቱ ስላለ ስለምትወዳት፣ ስለምታፈቅራት ብቻ አይተህ እንዳላየ የምታልፋቸው ነገሮች በኋላ ላይ በጣም ዋጋ ያስከፍለሃል። በጣም ብዙ ሰዎች ትዳር ውስጥ ከገቡ በኋላ ምን ነው ይህን ነገር ቀድሜ ባወቅኩ ኖሮ፣ ምን ነው የዛኔ በወስን ኖሮ የሚል ቁጭት ውስጥ የሚገኙ አሉ። ሰዎች ከነገሩኝ እኔም ከተመለከትኳቸው ጨመቅ አድርጌ ነው ዛሬውን ቪዲዮ ይዤላችሁ የመጣሁት። እናንተም በኋላ ላይ እንዳትጸጸቱ እንዳይቆጫችሁ የሚያደርግ ቪዲዮ ነው። ወደ ቪዲዮ ቀጥታ ከመግባታችን በፊት ሁላችሁም ላይክ አድርጉ። እሺ እንጀምር። ቀጥታ ወደ ቪዲዮ ከመግባታችን በፊት ግን አዲስ ሲሆናችሁ ትታዩኛላችሁ፣ እንኳን ደህና መጣችሁ። ሰብስክራይብ በማድረግ ጀምሩ። የደውል ምክቱታን ስትጫኑ የምለቃቸው ቪዲዮዎች ይደርሳችኋል። የእኔ ውድ ቤተሰቦች፣ ሁል ጊዜ ቪዲዮን ስትጀምሩ ባካችሁ ባካችሁ ላይክ በማድረግ ጀምሩት። የመጀመሪያው ነገር እየወደድካት እያፈቀርካት ልትተዋት የሚገባ ሴት ምን ካየህባት ነው? የመጀመሪያው እየወደድካት እያፈቀርካት ልትተዋት ልትለያት የሚገባው የቀድሞ ፍቅረኛዋ ፍቅር ካልወጣላት ነው። የኔ ወንድም ከዚች ሴት ጋር ምን ታደርጋለህ? በቃ በውስጧ ያለው ሌላ ሰው ነው። ለአንተ ቦታ የላትም። ከዛሬ ከነገ እድል ልትሰጠኝ ትችላለች፣ የሆነ ነገር ሊፈጠር ይችላል እያልክ እየጠበክ ነው። በደንብ አስብበት። በቃ የቀድሞ ፍቅረኛዋ ፍቅር ካልወጣላት፣ አሁንም ደግማ ደጋግማ ስሙን የምታነሳ ስለሱ የምታስብ ሴት፣ ስለወደድካት ስላፈቀርካት ብቻ ብለህ አብረሃት መሆን ተገቢ አይደለም። እንደ መርሻም እየተጠቀመች ይሆናል እኮ ስህተት ነው። በነገራችን ላይ ለሴትም ለወንድም በፊት ላይ የነበረክ ፍቅር ሳይወጣለ አንተም ሌላ ሴት ከቀረብክ ስህተት ነው። አብራ ያለችው ሴት ደግሞ ከዚህ በፊት የነበረው ፍቅረኛዋን ሳትረሳ ከአንተ ጋር የፍቅር ግንኙነት ከጀመረች በጣም ትልቅ ስህተት ነው። እናደርጋለን ብዙ ጊዜ የሚደረግ ነገር ነው። ግን ስህተት ደግሞ ስህተት ነው። ብዙ ጊዜ ስለተደረገ ትክክል ሊሆን አይችልም። በቃ ፍቅር መጀመር ያለብን ውስጣችን ፍሬ ሲሆን፣ ውስጣችን ሬዲ ሲሆን፣ ባዶ ቦታ ሲኖረን ነው እንጂ ሌላ ሰው ይዘን ለመርሻ በቃ ለመረሳሻ ምናምን የሚል ነገር አይሰራም ጊዜን አታባክን ጊዜን አታጥፋ ራስንም ደግሞ አትጉዳ በቃ ሬዲ ስትሆን ዝግጁ ስትሆን በቃ በውስጧ ሌላ ማንም አለመኖሩን ስታውቅ ነው እንደዚህ ዓይነት ነገር ውስጥ መግባት ያለብን እንጂ ከበፊት ፍቅረኛ እንደተለየች ኢሚዲትሊ መተህ ምናምን ጥሩ አይደለም። እንደዚህ አይነት ነገሮች ከስንት አንድ ሊሰምር ይችላል። ይህን ስላችሁ በነገራችን ላይ መቶ ፐርሰንት ምናምን እኔ ኳለው እንደዚህ ተለያይቼ ምናምን ከዛ ወዲያው ይኸው አሁን ጥሩ ላይ ነኝ ምናምን የሚሉ ሰዎች አሉ፣ የለም ማለት አይደለም ግን፣ አንተ ምን ያህል ምን ያህል ሪስክ ትወስዳለህ? በቃ አብዛኛውን ጊዜ ከአንድ ሪሌሽንሽፕ መቆም በኋላ የሚጀመር ሌላ ሪሌሽንሽፕ ሰክሰስ ሬቱ በጣም ዝቅተኛ ነው። ስለዚህ እንደዚህ አይነት ሪስክ ለምን ትወስዳለህ? ለምን አጠብቅም? በቃ በዙሪያ ሆነ መጠበቅ ትችላለ። የአንተ ያላት ሴት መምጣቷ አይቀርም አይደለ? ትክክለኛዋ ሴት ከሆነች መጠበቅ ትችላለ። እኔ እሱን ነው ፕሪፈር ማድረገው። በጣም ብዙ ሰዎች ከአንድ ሪሌሽንሽፕ ቶሎ ወደ ሌላ ሪሌሽንሽፕ ይሄዳሉ። ምን ስህተት እንደሰሩ ምን እንደነበረ ለምን እንደተለያዩ አያውቁትም። በቃ ውዝግብግብ ያለ ነገር ውስጥ እራሳቸውን ያገኛሉ። ስለዚህ እኔ ብትረጋጋ ባይነኝ። ስለዚህ የቀድሞ ፍቅረኛዋ ፍቅር ያልወጣላት ሴት ጋር ፍቅር ይቅርብ። ብትወዳትም ብታፈቅራትም ተዋት። መታገስን የመሰለ ነገር የለም። ማለፍን የመሰለ ነገር የለም። እሳት ውስጥ ራስን መክተት የለብን። ሁለተኛ የምትቆጣጠረ የማታምን ከሆነ ደጋግሜ ነው ይህን ነገር የማነሳው። ማስረጃ እያቀረባችሁ የምትተማመኑ ከሆነ አይሆንም። በቀየቱን የቱን የሚያህል ብትወዳት ብታፈቅራት፣ እሷም እንደዛ ቢሆን አይዘልቅም። ይኸው ዛሬ እኮ እንትና ናት ቴክስት የጻፈችልኝ፣ ምንም እኮ አይደለም፣ ይኸው እንትና ጋር ልሂድ ነው፣ ከፈለግሽ ላገናኝሽ፣ እየተባባልክ እየተደዋወልክ ቼክ እያረገች በማስረጃ የምትተማመኑ ከሆነ እንደ ፍርድ ቤት አይሆንም እውነቱን ነው የምነግርህ። ማለት ዛሬ ትንሽ ቆጣ ብያለሁ፣ ተረዱኝ ማለት ሀሳቡ በጣም እንትን ስለሆነ ነው። በጣም ማለት ስለሚጠቅማችሁ ነው። በጣም ብዙ ሰዎች በእንደዚህ አይነት ጉዳይ ላይ እየተጎዱ ስለሆነ ነው ኢሞሽናል የሆንኩት። ብዙ ጊዜ ስለሚደርሰኝ ነው፣ የእውነት ነው የምላችሁ። ትዳር ውስጥ ሆነው ይሄንን ባቅ ኖሮ በቃ፣ ይህችን ነገር ባስተካከል ኖሮ በቃ ደስተኛ ህይወት የማይኖሩ ሰዎች እንደዚህ ነገር በተደጋጋሚ ስለሚሉኝ ነው። ዛሬ እናንተ ገና የሆናችሁ ሳትጎዱ ብታውቁት ብዬ ነው ይሄንን ምላችሁ እና ማስረጃ እያመጣችሁ የምትተማመኑ ከሆነ ትክክል አይደለም። በቃ ውስጣችሁ በነገራችን ላይ አንድ ነገር ምነግራችሁ ውስጣችሁ ሰውን ካላመነ የቱንም ያህል ማስረጃ ቢቀርብላችሁ አታምኑ በቃ ማስረጃ አይታችሁ ማመን የጀመራችሁ ቀን አብቅቷል ማለት ነው ሪሌሽንሽፕ ሌላ ማስረጃ እስክታቀርቡ ነው በቃ የሆነ ቀን እስክትይዛችሁ የሆነ ቀን የሆነ ነገር እስክታይባችሁ ነው የምትጠብቀው ይች ልጅ በቃ አንዴ በማስረጃ ማመን ከጀመረች እና እሱ ነገር ብዙ ጥሩ አይደለም ማለት ይህንን ስል ጭራሽን አለመተማመን ሲፈጠር ለማሳመን የምትሄዱበትን ርቀት አትሄዱ ማለት አይደለም ግን በቃ ከመጠን በላይ የምትቆጣጠራል፣ አደለም እማታምንህ አይነት ከሆነ ጥሩ አይደለም። ሪሌሽንሽፕ እንደዛ አይሆንም። በመተማመን ነው የሚኖረው። በቃ ሳታዩ የምታምኑበት የምትተማመኑበት፣ ግልጽ በማውራት የምትተማመኑበት ነው የሚሆነው። ይሄ እዚህ ላይ ደግሞ እንድታምን አንተ ማድረግ ያለብን ነገር አለ። ስለዚህ ማወቅ ከፈለጋችሁ ሙሉ ቪዲዮ ሰርቻለሁ፣ ከስር ዲስክሪፕሽን ላይ ያስቀምጥላችኋለሁ። እንድታምን ማድረግ ያለብን ነገሮች በግልጽ ማውራት፣ ሪሌሽንሽፕ ውስጥ የምታደርገውን ነገር በግልጽ መናገር። የምትደብቅ ከሆነ ትጠረጥርሃለች። ስለዚህ እነዛን ነገሮች የምታደርጉ ከሆኖ ካላመነች፣ የምትቆጣጠር አይነት ከሆነ የቀረበባይ ነው። አስብበት። ሶስተኛ ራሷን የምትቆልል ሌሎች ሰዎችን የማታከብር ሴት ከሆነች ፍቅር እንግዲህ ከማን ጋር መቼ እንዴት እንደሚይዝ አናውቀውም፣ አይደለም? ራሳችንን መጠበቅ መጠንቀቅ ጥሩ ነገር ነው በእርግጥ። ይህንን ስል ብዙ ሰዎች እንዴ ናፊ፣ ምን ማለትሽ ነው? ፍቅርን እንዴት ተጠንቅቀን እንችላለን? ምናምን የምትሉ ትኖራላችሁ። እስኪ አንድ ነገር ልንገራችሁ። እንበልና ክረምት ምናምን ሲመጣ አሁን ዝናብ እንደሚመጣ እናውቃለን አደለ? ክረምት ላይ ዝናብ ይዘንባል። ኦቪስሊ ማለት ክረምት ላይ ዝናብ ይመጣል አይደለም። ልክ እንደዛው እድሜያችሁ ለፍቅር ሲደርስ ፍቅር ሊይዛችሁ እንደሚችል ማወቅ ይኖርባችኋል። አዌርነስ ያስፈልጋል እኮ አደል? እንዴ በተለይም ደግሞ አሁን ባለንበት ሰዓት፣ ባለንበት ዘመን አዌርነስ ያስፈልጋል። ስለዚህ ፍቅር ሊይዘኝ ይችላል፣ ማን ለማን እድል መስጠት አለብኝ፣ ማንን መቅረብ አለብኝ ማንን መቅረብ የለብኝም። በፍጹም በፍጹም ሊቀርበው የማይገባ ሰው ምን አይነት ሰው ነው ብላችሁ ማስቀመጥ አለባችሁ። እውነት ለመናገር ሬድ ፍላግ ያስፈልጋል ስትቀራረቡ። ሰውን የማታከብር ሴት፣ ራሷን በጣም የምትቆልል ራሷን የምትሰጠው ቫሊዩ በጣም ከፍ ያለ ነው፣ ሌሎች ሰዎች ደግሞ የምትሰጠው ቫሊዩ በጣም ዝቅ ያለ ነው። እንደዚህ አይነት ሴቶች አሉ፣ በጣም በወንዶችም አሉ። እና ለዚች ሴት እድል ሰተህ ተዋውቃችሁ አፍቅረሃት አስበው እንግዲህ ማለት መጀመሪያው ራሱ በእንደዚህ አይነት ሁኔታ ማለፍ እራሱ ስህተት ነው። ለምን ኖ ማለት አለብህ። በቃ ሬድ ፍላግ ያስፈልጋል። እንደዚህ እንደዚህ የምታደርግ ሴት ልቀርብ ላውቅ አልችልም ብለህ እራስህ ማስቀመጥ አለብህ። ግን የሰው መገናኛው አይታወቅም እና ተዋወቃችሁ ተዋደዳችሁ እንበል አይሆንም። በቃ ለሌላ ሰው ክብር የሌላት ሴት ነገ ከአንተ ጋር ሆና ተጋብታችሁ ምናምን ብለህ እንዳትጠብቅ። ሰውንም የማይቀየር የለም ስትቀየር አብራችሁ ሆኑ ፍቅር እስኪ መጀመሪያ ኖ ነው ማለት ያለብ። የእውነት የቱንም ያህል ብትወዳት የቱንም ያህል ብታፈቅራት ክብር በጣም ወሳኝ ነው። ከሌሎች ሰዎች ጋር ያለ ነገር በጣም ወሳኝ ነው። እንደዚህ አይነት ነገር ላይ ያላት አመለካከት ሲሪየስ መሆን አለበት። ስለዚህ ራሷን የምትቆልል ራሷን የምታከብር ሌላን ሰው ግን የምታጣጥል ሴት ፍቅረብ በደንብ አስብበት። አራተኛ ምንም ያንተ ነገር የማይጥማት ሴት በቃ ምንም ብታረክ እሷን ለማስደሰት ብለህ ሊሆን ይችላል፣ የምታደርገው እንደ እርምጃህ ራሱ ደስ የማይላት ምን ያደነቃቅፋል በስራታት አትሄድም ምትል በቃ ሁሉ ነገር ላይ እንከን የምትለቅም ሴት፣ የእኔ ወንድም አልወደደችም፣ አላፈቀረችም። ብትወድ ብታፈቅርህማ ሁሉ ነገር እንደ ወጥሮ፣ በተለይ ሴት ልጅ ስትወድ፣ ስታፈቅር ፐርፌክት ነህ። በቃ አንተ ለእሷ ፍጹም ነህ። ፍጹም በቃ የምትለው ነገር ሁሉ ልክ ነው። ሄዳ ሁሉ ልትከራከር ትችላለች ከሌላ ሰው ጋር በቃ አንተ ጎግል ማለት ነው በቃ እንደ ማስረጃ የምታጣቅሰው አንተን ነው። እሱ እኮ እንደዚህ ብሏል፣ እሱ እኮ እንደዚህ አድርጓል፣ እሱ እኮ በቃ አንተን ነው የምታጣቅሰው። ሴት ልጅ ስትወድ እንደዚህ ናት። አንተ ያልከውን ነገር ትክክል፣ ፍጹም አድርጋ ነው የምትቀበለው። የእውነት ይህን ያህል ነው የምትሄደው። ካልወደደች ካላፈቀረች ደግሞ በቃ እርምጃህም፣ አስተያየትህም፣ ሳቅህም፣ ቀልድህም፣ ንግግርህም፣ ቁም ነገርህም፣ ስራህም፣ ሁሉ ነገርህ ነው የማይጥማት። በቃ ከአንተ ጋር ያረጋት ካንተ ጋር አብራ እንድትሆን ያረጋት የሆነ ጥቅም የሆነ ነገር አለ ማለት ነው እንጂ አልወደደችህም። የቱንም ያህል ብትወዳት የቱንም ያህል ብታፈቅራት በእያንዳንዱ ነገር እንከን ከምትለቅም ሴት ጋር ፍቅር ይቅርብህ አይሆንም ሲጀመር። በቃ የሆነ ሰዓት ላይ ሰልችቶ ኖ ማለት አይቀርም፣ ወይ እሷም ጥላ መሄዱ አይቀርም። ስለማትወድ ስለማታፈቅር ማለት ነው። ስለዚህ አንተ ቀድመህ ኖበል። እንደዚህ አይነት ሪሌሽንሽፕ አይገባህም። ትክክል አይደለም፣ ኖርማል አይደለም። ለመጨረሻም እና ደግሞ በጣም በዋናነት ወንዶች እዚህ ጋር በጣም ልብ ብላችሁ ስሙኝ፣ አላማህን ሰፖርት የማታደርግ ከሆነ አላማ በጣም ወሳኝ ነገር ነው። በዚች ምድር ሁላችንም ስንኖር የመጣንበት የሆነ ነገር አለ፣ ልናሳካ የመጣነው ነገር አለ። ዝም ብለን እንዲሁ አይደለም የተፈጠረ ነው። የሆነ ቫሊዩ አለን፣ ልንሰራ ልናሳካ የሚጠበቅብን ነገር አለ። እና ያንን ነገር አላማዬ ብላ የያዝከውን ነገር ሰፖርት ማታደርግልህ፣ ጭራሹኑ በቃ ማትደግፍልህ ሴት ከሆነች ብዙ ርቀት ከእሷ ጋር መጓዝ የለብህም። አላማህን አትደግፍም ማለት አንተ ወደ ቦሌ ስትሄድ እሷ ወደ ቃሊቲ እየሄደች ነው ማለት ነው እኮ። የተለያየ መንገድ ነው የምትሄዱት። የፍቅር ግንኙነት ላይ ደግሞ የተለያየ መንገድ መሄድ አይቻልም እንቃ። ቢያንስ ወደ አንድ የሚያስኬዳችሁ መንገድ ላይ መሆን አለባችሁ። ቢያንስ አንተ አላማህን ለማሳካት ደፋ ቀና ስትል የማታግዝክ፣ የማትደግፍክ፣ የማታበረታታ ከሆነ አይሆንም። ምክንያቱም አላማህ ለአንተ ቀላል ነገር አይደለም። ትልቅ ነገር ነው። ለአንተ በዚህ ትልቅ ነገር ቦታ በምትሰጠው በዚች ምድር የመጣሁበት ይሄ ነው በምትለው ነገር ላይ እሷ ካልተጨመረች እሷ ካላገዘችክ አይሆንም። ትክክለኛ ሴት አይደለችም ማለት ነው። በጣም ብዙ ሰዎች በጣም ብዙ ወንዶች በቃ የሚጸጽታቸው የሚቆጫቸው አንዱ ነገር ይሄ ነው። መጀመሪያውን እኮ ሰፖርት አታደርገኝም ነበር፣ መጀመሪያውን እኮ አትፈልግም ነበር፣ መጀመሪያውን እኮ አትደግፈኝም ነበር፣ የዛኔ ምን እንዳፈዘዘኝ ነው የሚሉት አሁን ላይ ሜስ ዳፕ ሆኖ ማለት ነው። ዓላማህን ሰፖርት ካላደረገች ብዙ እርቀት አትጓዙም። ወንድ ልጅ ደግሞ ሊደር ነው። ሊደር እንደመሆነ መጠን ዓላማህ በጣም ወሳኝነት አለው። ቤተሰቡን ሊድ ለማድረግ ቤተሰቡን ለመምራት፣ ለኮንፊደንስ እራስ ኮንፊደንስ እንዲኖርክ ብዙ ነገር ላይ ወሳኝ ነው ዓላማ። ስለዚህ ዓላማን የማትደግፍ ይልቁኑ በተቃራኒ የቆመች ሴት ከሆነች በደንብ አስብበት። ይህ በጣም ወሳኝ ነገር ነው። ማለት ይገባኛል የፍቅር ስሜት ይገባኛል። ግን ደግሞ ይህን ስሜቱን ብቻ ማሰብ ኢሞሽናል መሆን በኋላ ላይ እንድትጸጸት ያደርጋል ህይወት ያ ብቻ ስላልሆነ ማለት ነው። ትክክለኛዋ ሴት ከሆነች እውነት ነው የምነግር፣ አላማህን ሰፖርት የምታደርግ ሴት ናት። በደንብ አስብበት። ህይወት የፍቅር ግንኙነት ብቻ አይደለም። ህይወት ፓኬጅ ነው። አላማ፣ ስራ፣ ገንዘብ፣ ቤተሰብ፣ ጓደኞች፣ ማህበራዊ ህይወት ብዙ ነገሮች ተደምረው ነው ህይወትን ሙሉ የሚያደርጓት እና እነዛ ነገሮች ላይ ባላንስድ የሆነ ነገር ያስፈልግሃል ፍቅረኛ ሆና አላማን ሰፖርት ምታደረግ ሴ አንድ ላይ መሄድ የሚችሉ ናቸው። አሁን አንዳንድ ሰው እንደዛ አያስብም። አላማው አለ ከዛ ደግሞ ፍቅረኛዋለች ከዛ ደግሞ እንደዛ አይደለም። ባላንስ እያረክ ነው የምትሄደው። ሁሉንም አብረህ ነው የምታስኬደው። የዛ ነው ትክክለኛ ደስታ፣ ትክክለኛ ስኬት የሚኖረው ማለት ነው። ስለዚህ በደንብ አድርገህ አስብበት። የዛሬው ቪዲዮ ይህን መስል ነበር። ትንሽ ቆጣ ቆጣ ብያቸዋለሁ፣ ያው ለእናንተ ብዬ ነው። የእውነት ብዙ ጊዜ የምሰማው የሚደርሰኝ አይነት ቶፒክ ስለሆነ ነው። እንደጠቀማችሁ እርግጠኛ ነኝ። ኮመንት ላይ እስኪ ሀሳባችሁን ላኩልኝ። እስኪ ኮመንት ላይ ሀሳባችሁን ጻፉልኝ ምን ትላላችሁ እዚህ ድረስ መታችሁ ቪዲዮ ተመችቷችሁ ደግሞ ላይክ ሳታደርጉ ፕሊዝ ፕሊዝ እንዳትወጡ ሁላችሁም ቪዲዮን ላይክ አድርጉት አመሰግናለሁ በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ሁላችሁንም ወዳችኋለሁ መልካም ጊዜ ቻው